አብረሽ ውል ሰራ ዛሬ ገና። አብረሽ እውነት ዛሬ ገና ወደድኩት፣ እውነት ለመናገር ማለት ነው። በጣም ደስ ይላል። አብረሽ እንግዲህ ዛሬ ሩታን መኪና ሰፕራይዝ አድርጓታል። በጣም ነው ደስ የሚለው። ገና ዛሬ አብረሽን ወደድኩት። ማርያምን በቃ ለሩታ ቦታ እንዳለው ያለው ዛሬ ገና ነው ያወቅኩት። ማለት መኪና ስለ ሰፕራይዝ ስላረጋት ነው ወይ ምናምን ልትሉ ትችላላችሁ ነገር ግን አብርሽ ለሩታ ትልቅ ቦታ እንዳለው ዛሬ ተረድቻለሁ ማለት ነው። ሰላም ሰላም፣ እንደት ናቸው? ደህና ናቸው? የዓለም ነኝ። ለእዚህ ቤት አዲስ ከሆናችሁ ቤተሰቡኑ፣ እንደት ናቸው? ደህና ናቸው? ሁሉ መልካም ነው፣ ሰላም ነው። አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማቸው ይብዛልኝ። ደስ ብሎኝ ነው ቪዲዮ ለሠራ የወደድኩት። እውነት ለመናገር ሩታዬ፣ እንኳን ደስ ያለሽ! ለአንቺ መኪና አይደለም ቀርቶ ሁሉ ብዙ ነገር ይገባሻል። በጣም መርጥታማይ ሴት ነሽ እውነት ለመናገር እና በጣም ጀግና ሴት ነሽ። ስትሰደብ ያንገትሽ እንዲፍተሽ ብዙ ነገር ያለፍሽ እንቁ ሴት ነሽ ማለት ነው። እና ይህም ላንቺ ሲያንስ ነው ብዬ ነው የማስበው። ላንቺ ይሄ ያንሳል። በጣም ጀግና ሴት ነሽ ከሚባል በላይ እውነት ለመናገር እኔ ላንቺ ቃላት የለኝም። ብዙ ነገሮችን እንዲያሳለፍሽ አይተናል። ሰው እየሰደበሽ፣ ዝቅ እያረገሽ፣ ግን ለስራ ዝቅ ብለሽ ሲሰርጉሽም እያየሽ አሳለፈሽ፣ እዚህ የደረሽ እንቁ ሴት ነሽ እና ይገባሻል። ከዚህ በላይ አልፈሽ ደግሞ ወርቅ የሆነ ልጅ ደግሞ ሰጠሽዋል። ስለዚህ መኪናም ሲያንስሽ ነው ላንቺ፣ እውነት ለመናገር እና ይገባሻል ልልሽ ነሹ ሩታዬ፣ ሲያንስሽ ነው ይሄ ላንቺ። ወርቅም ዳይመንድም ያንስሻል እውነት ለመናገር እንኳን መኪና ማለት ነው እና አብሮሽ በእውነት ይመች። በጣም ደስ ብለኛል ዛሬ። በቃ ይሄ ነው ስርዓት ያለው ነገር ሲሆን ደስ ይላል። እና አብሮሽ እንግዲህ እሷም ወደ ቤቷ ትመጣለች ሩታ ከወሩ በኋላ። ስለዚህ እንግዲህ ያኔ ሰላም እንደሚፈጠር ባለሙሉ ተስፋ ነ። ዛሬ ደስ ብሏታል፣ አመሰግናለሁ ብለዋለች። በጣም ነው ማከብርህ፣ በጣም ነው መወድህ፣ ለእኔ ቦታ እንዳለ ተረድቻለሁ ነው ያለችው። እና እግዚአብሔር ይመስገን ክብሩን ይስፍ በጣም ደስ ብሎኛል። እኔ ራሱ ለሩታ የሚያዛታል። ለፍቅር የከፈለችው ዋጋ ትልቅ ነው። ለፍቅር ያደረገችው መስዋዕትነት ትልቅ ነው። እየተሰደበች ቤተሰቦችን አዋረርሽ እየተባለች ሁሉን ነገር ትታ ሽላ አሳልፋ ጨለማውን አልፋ አልፋ አልፋ ነው አሁን ብርሃኑ ላይ እየደረሰችው። በጣም ጀግና ሴት ናት። የእውነት ታማኝ ሴት ናት ደግሞ ለፍቅር ማለት ነው እና ሩታይ ላንቺ ቃላት የለኝም፣ ብቻ እንኳን ደስ ያለሽ። ደስታሽ ደስታችን ነው። ትልቅ ቦታ ድረሺ። ልጅሽን ደግሞ ፈጣሪ አምላክ በጥበቡ ያሳድግልሽ። ይሄ ልጅ ሲመጣ ርዝቂ የመጣው በቃ ሰምተሻል ማለት ነው። ቤቢጂ ድብ ስታረቂ የመኪና ሰብራይ ተደረሽ። በጣም ነው ደስ የሚለው ይመቻቸው። እግዚአብሔር አምላክ በፍቅር ያኖራችሁ፣ ሰላማችሁን ይመልስላችሁ፣ መብርሃን ከጎናችሁ ትሆንላችሁ፣ በመሀላችሁ የሚገባውን ነገር ተያዝላችሁ፣ ፍቅራችሁን ልምልም ምታርግላችሁ፣ ሰላማችሁን ምልስልስ ታርግላችሁ እላለሁ። እንግዲህ ይህን ለማለት ነው ብቅ ያርኩት ውዶችዬ። ደስ ብሎኛል በጣም ምን ልበላችሁ? ከሩታ በላይ ተደስቻለሁ። ይምር ይምር በጣም ከሚባል በላይ ከሩታ በላይ የተደሰቱት እኔ። ሩታ የሚገባ ሴት ስለሆነች ማለት ነው። ለምታቆጣ አቋታላችሁ። የሰው ልጅ በቪዲዮ አይተን ልንገመግመው አይገባም። ገባችሁ? ሩታ ጥንቁቅ ሴት ናት እና እኔ ቃላት የለኝም ብቻ ግን ደስ ብሎኛል ስለ ሁሉም ነገር እግዚአብሔር ይመስገን። ለፍቅር ዋጋ መክፈል መጨረሻቸው ያምራል ማለት ነው እና ይሄን ለማለት ነው የመጣሁት። አመሰግናለሁ። መልካም ምሽት እንላችሁ አለ።